ሰላም ሰላም፣ እንዴት ናቸው? ውድና የተከበራቸው በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ ሴታችሁን በኮሜንት እንድሰጡኝ እያልኩኝ ፕሊስ ዶ ሰብስክራይብ እያረጋችሁ ብታዩ በጣም ደስ ይለኛል። እንግዲህ ትናንትና ማታ በጣም ጉንፋኑም ይዞኛል ሌሎች፣ ዛሬ ራሱ እንደምታዩት ነው ድምፅ እና በቃ ቪዲዮውን ሳይ አላስችሎ ነበረ የነበረ ብዙ ሀሳቤን ወደ እናንተ መግለጽ አልቻልኩም። አሁን ራሱ ፍንፍን እያደረገኝ ነው እና ትናንትና እንግዲህ በዚህ በሄርሜላ በጋለሞታ ቤት የተለቀቀውን ቪዲዮ ብዙዎቻችሁ አይታችሁ የራሳችሁን ሀሳብ ሰጥታችኋል፣ እና የዛሬ ቪዲዮ ደግሞ የበለጠ አጓጊና መጨረሻውን ማየት የናፈቀ ሰው እንዳለ ተስፋ አደርጋለውኝ። ምክንያቱም የአብርሽን መልስ ብዙዎቻችሁ እየጠበቃችሁ ተስፋ አደርጋለሁ። ነገር ግን የአብርሽ መልስ ምንም ሆነ ምን በሩታ ላይ የሚያመጣው ተጽዕኖ እንደሌለ ነው የምነግራችሁ። ምክንያቱም እኔም ማዝነው ለተፈጠረው ሕፃን ነው። ምክንያቱም የተፈጠረው ሕፃን ፈቅዷ እሱ ወዶ አይደለም ወደዚች ምድር ላይ የመጣው። እናትና አባት ወደው ተስማምተው ያመጡት ህፃን ነው። ገባችው ሩታ ምንም አትሆን። ሴት ልጅ ሌላው እንደሚኖረው ኩርት ቅብር ብላ ልጇን ታሳድጋለች። ከሱ ያነሰ ገቢ የላትም እግዚአብሔር ይመስገን። የጀባ አሪፍ ነው፣ ብዙ የወዷት ኦዲየንሶች አሏት፣ ቤተሰቦች አሉ። ምንም ሴት ልጅ ማለት ነው። በነገራችን ላይ አትቁረጥ እንጂ ከቆረጠች ዲሜ ልኩን የሚያልቅ ሰው ወንድ ልጅ ነው። እውነቱን ስነግራችሁ ማለት ነው። ባረገው ነገር ሲጸጸት ይኖራል። ግን ደግሞ ሕፃኑ በዚህ መካከል ይጎዳል። ምክንያቱም አንደኛ በአባቱ ስብዕና እንዴት ነው ይህንን ነገር አሁን ቢቀበል? አስብ፣ አብርሽ። አስባችሁታል? ይሄ ልጅ አድጎ በእናት ላይ አራስቤት ሆና የሌላ ሴት ፍቅር ተቀበለ ሲባል ለአባቱ ምንድን ነው የሚሆነው? የልጅ ጠላት ጠላት ሰው የወለደው ልጅ በገዛ እጁ ጠላት ይሆናል ማለት ነው። ብዙ ልጆች ለምንድን ነው ክፉ ሆነው የሚያድጉት? የእናት አባቶቻቸውን ነገር እያዩ ነው። እናት አባቶቻቸው የተደባደቡ በቃ አባት እናታቸውን ፊት ለፊታቸው እየቀጠቀጠ ሲያኖር ያዩና ልክ አድገው ወንድ ልጆች በተለይ ለባሎቻቸው ለሚስቶቻቸው ምንድነው የሚሆኑት? እንደዛው ተደባዳቢ፣ ተጨቃጫቂ ወይም ደግሞ በቃ በዝሙ የሚሄዱ ነው የሚሆኑት አብዛኞቹ። የወላጅ መስመር ነው ልጆችን የሚያበላሽው ሆነ የሚያሳድገው። በነገራችን ላይ እንትኗን መቀበል ፍቅሯን መቀበል ብቻ አይደለም፣ ይሄ እያንዳንዱ የሆነው ቪዲዮ በሙሉ ለልጁ ጠባሳ ነው። ሩታ አንድ ፊቱን እያየችው የሄደችው መንገድ ነው፣ ልጁ ግን ትልቅ ጠባሳ ነው የሚያርፍበት ምክንያቱም እናቴን ቁጭ አድርጎ እንደዚህ ስትል ስትስመው ወዶ ፈቅዶ ነው መቼም አብርሽ ሕፃን ልጅ አደለም አይደል? ቤተሰብ ሳይፈልግ የሚሆን አንድም ነገር የለም። እዚህ ጋር ስትስመው ዝም እያለ እንደ በድን እየፈዘዘ እያያት ምን እያላት እንዴ? ፊት እኮ ነው፣ ፊት ነው ወገን፣ ፊት እኮ ነው እንዴ! አሁን እሷም ቢሆን ይቺ ጋለሞታም ቢሆን የእሱን ፊት ካላየች ኮ በዚህ ሊክ አትሆንም ነበረ በነገራችን ላይ ሩታ ካስታወሳችሁ የመጨረሻ ቀን ቤት ውስጥ የሄደ ጊዜ የተናገረችው ንግግር ነበረ ዛሬ ሽ ብዬ ቅርብ ልህም ነገ ተመልሰ ህዛው ነህ ብለው ነበረ ካስታወሳችሁ ማለት ነው ያ ማለት ይሄ ነው በቀደም ከዚህ በኋላ በህይወቴ እንዳትመጪ አልፈልግሽ አልፈልግሽም ብሏት ነበር አይደል መቼም አይናችን እያየ ነው ሁሉን ነገር ዛሬ ግን 5 ሀምሳ ሺ ሊያከብር ነጭ ለብሶ ተገኘ ሽዋት ታዲያ እኛን የምታጃጅሉት ሲጀመር አብርሽ ራሱ ማለት ነው። ራስህ ሁኔታህን ሳየው ፍቅር ሳይዘህ አይቀርም። ምክንያቱም የምታያት መንገድ ሲጀምር ድንጋጤው ራሱ ፌክ ነው። ምክንያቱም እየሆነች ያለችው ነገር ወደዚህ እንደሚያመዝን አንድ ወንድ ልጅ እንዴት ነው የማትወድ ማለት ለሱ ቦታ የሌላት ሴት ወይ በእህትነት በወንድምነት የሚያያትን ሴት መታ ለአንድ ቀን የናፈቀችው ሰው ከሆነ ጉንጩን ልስሞት ይችላል። ተራርቀው ከርሞ ከሆነ ባገኘችው ቁጥር እንደዚህ እየላሰች ዘፈን በምሳሌ እየሰጠች፣ እንዴት ነው እናንተ፣ እንዴት ነው የሚሆነው ስታስቡት፣ ይሄ ነገር እንዴት ነው ብላችሁ የምትገምቱት እናንተ ማለት ነው። በነገራችን ላይ ከሩታ ጎን ብዙዎች ነን ብዙዎች ነን። አንደኛ ሴት ስለሆን፣ ሁለተኛ እውነት ስላላት ማለት ነው። አንዳንድ ጊዜ እውነትን መቀበል ሲያቅተን ዝም ብለን በጭፍን ሰው የምንደግፈው ነገር አለ ያስከባችሁ ያ ነው እንጂ። አሁን ለምሳሌ ይሄ ነገር እውነት የአብርሽም የሄርሜላም ስራ የሚደግፍ ሆኖ አይደለም እንደ ዝም ብላችሁ አብርሽ አብርሽ ሩጥ ሄርሜላ ሄርሜላ የምትሉት ማለት ነው። እውነት ካላችሁ ከሩታ ጎን ነበር የምትቆሙት። ምክንያቱም ይሄ ነገር በእኔ ቤት ቢሆንስ እኔ የአብርሽ ሚስት ሆኜ ሄርሜላ ደግሞ ከውጭ የመጣይ ሰው ብትሆን ምንድን ነው ማደርገው ብላችሁ ለምን ማሰብ እንዳልፈለጋችሁ አላቅም፣ ብዙዎቻችሁ የምር ማለት ነው። የምር ስመጣ ጀምሮ ሩታ በነገራችን ላይ በቃ እንዲያሰድባት እንዲያስረግጣት የሚደረግ ነገር ነው እየተሰጣት የመጣችው። ለዛ ነው ብዙዎች አሁን እየገባቸው ሲመጣ እንደውም አብዛኞቹ ወደ እሷ ሆኗል። ከዚህ በፊት ካስታወሳችሁ አብዛኛው ዘጠና ፐርሰንት የሚባለው ወደ አብርሽ ነበረ። ጸብ በተነሳ ቁጥር ለምን እቺ ለምን አይመጣች? እቺ እንደዚህ እንደዚህ እንደዚህ ግን የተሰጣት ካራክተር እንጂ ለምን አልመጣችም። እውነቱን ስነግራችሁ ማለት ነው አፍቅረው አልመጣችም። በቃ ለምን እንወሻሻለን? አንዳንድ ጊዜ እንዲ ለሀቅ የምንቁም ለእውነት ምንቁም። በቃ ምንም ለቪዲዮ አሁን አሁን እኔ ለቪዲዮ የሚባለው ነገር እራሱ እያቆምኩኝ ነው። ምክንያቱም በጣም እየሆኑ ያሉት ነገሮች አንድ ሴት ልጅ ወይ እራሷን ሳትጎዳ ወይ በሰው ሳትጎዳ ወይ በሞራላ ሳይደቀ ነው እኛ ልንደርስላት የሚገባው እንጂ ሁሉ ነገር ልብስና ጥርስ የሚሸፍነው ነገር ብዙ ጉድ አለ። በነገራችን ላይ ማለት ነው ብዙ ጉድ በእያንዳንዳችን ውስጥ በእያንዳንዳችን ሆድ ውስጥ ሰዎች ላይ መልሷቸው የሚችሉ በጣም ብዙ ጥያቄዎች አሉ። ይቅርታ አድርጉልኝ። እኔ ይህን ሰሞን ድምፄ እንደዚህ በያዝ እንዴት ልናገር እንደምችሉላ፣ ተውኝ አሁን ምናልባት የጎረምሳ ድምፅ ሆኖባችሁ ከሆነ በመሀል ብንብን እያለብን ነው ምስልባቸው እና ይቅርታ አድርጉልኝ። ጉንፋን በነገራችን ላይ ሁሉም ቦታ ነው፣ አሁን አየር ሲቀየር ቅዝቃዜ ስለገባ ማለት ነው ውዶች። እና በጉንፋናችሁ ተኳኩሱ፣ ምክንያቱም በሰው ሀገር ማንም የለን ብንወድቅ ብንታመም፣ እዚህ ጋር ራሳችንን እንጠብቀ ነው ሌላውን እንትን ማለት የምንችለው እና ራሳችሁን በቃ ጠግኑ፣ ራሳችሁን ደግፉ ማለት ነው። ከፈጣሪ በታች ለራሳችን ያለነው ራሳችን ስለሆነ ነው ማለት ነው። እና እኔ በጣም እየተገረምኩበት ያለ ነገር ነው። ሩታ ደግሞ የምትለው ነገር እያንዳንዱ ይመጣል። እሱ ከሄርሜላ ስላልወጣለት ነው ይህን ነገር እየተናገረች ወይም እያደረገችው ያለችው ማለት ነው። ሲቀጥል ደግሞ እኛ በጓደኞችም በእነዚህ በዙሪያው እነዚህ ጓደኛ ሉም ሲጀመር ሲቀጥል ደግሞ በሱ ዙሪያ ባሉት ብቻ አንፈርድም። ምክንያቱም እሱ የራሱ እንደ ምን ነው እሱ ሕፃን እኮ አይደለም። የዚህ ፍላጎቱ ከሌለው ዞር በል ብሎ ማባረር ይችላል። የሁሉም እኮ መሪያቸው እሱ ነው። ይሄ ነገር ትክክል አይደለም። በቃ ከዚህ በኋላ ይህን ውሳኔ መወሰን የምችለው እኔ ነኝ፣ በህይወቴ ማንም ጣልቃ እንዳይገባ እኮ ማለት ይችላል። ከትናንት ወደ የተሰራውን ቪዲዮ አይቷል፣ ያየ አይቶታል። እሷ እንደምታፈቅረው፣ እነሱ ደግሞ እንደሚያገናኙት ተረድቷል። እና ታዲያም ጎትቶ ሲወስዱት ምንድን ነው የጠበቀው? እናንተም እኮ ቆም ብላችሁ ማሰብ አለባችሁ የምር አንዳንድ ጊዜ የሚሆኑትን ነገሮች ማለት ሰውን ስለወደዳችሁ በጭፍን መደግፍ እኮ የለባችሁ ስህተቱን እየነገራችሁ መመለስ አለባችሁ በቃ ልክ ሩታ እንድትሰደብ የሚያደርግ ነገር ይሰራና ለምሳሌ ይቅርታ ተደጋጋሚ ሄዶ እንዲላት ተደረገ በመሀል ከዚች ጋር እየተገናኘ የሩታን ይቅርታ ማግኘት አጣ ከዛስ ማን ሆነ ተሰዳቢ ሩታ ተጨቃጫቂ ሩታ ተሳዳቢ ሩታ ትዳሯን ማትፈልግ ሆና ተባለች ተፈረጀች ማለት ነው። ይሄ ደግሞ ተገቢ አይደለም። በቃ እንዴ እኛ እያየን እኮ መፍረድ አለብን። አንዳንዴ ጭፍን ጭፍን ስድብ መሆን የለበትም። እቺ ጋለሞታ እየተወደሰች ሩታ የምትሰደብበት ምንድን ነው ምክንያቱ? የሚያስረዳኛለህ? መሰደብ ያለበት ሌላ የምትሰደበው ሌላ እውነት እኔ አንዳንዴ እየገረመኝ ሳስበው ዩቲዩብ ላይ ከመጡ ጀምሮ በቃ እሷ የምታደረጋቸው ነገሮች በሙሉ ሌላ ሰው ጋር ሲሄዱ እየገነኑ እየገነኑ እየገነኑ፣ እኛ ዩቲበሮች አሁን ወደ መሰለን ብትሉ ኦኬ፣ ያን ዩቲበር ስለሆናቸው አንዳንድ ጊዜ እውነትን ደብቀው ውሸትን የሚሰራ ብዙ ሰው ሊኖር ይችላል። በወቅቱ በመጣችበት ሰዓት ሁላችንም የራሳችን ሀሳብ በመስጠት ድራማው እንዲደምቅላቸውም በሚል ብዙ ያለፍናቸው ነገሮች አሉ። አሁን ግን ማረም ሲበዛ ይመራል። ገባችሁ? ከአመት በላይ አሰልቺ ሆነ። በተለይ በዚህ በዘጠኝ ውስጥ ሆና የተሰራው እኔ ለሷ ጊዜው ረዘመብኝ። ሁለት ነፍስ ሆኖ እየተዘቀዘቁ እየተሰደቡ መስራት ማለት በራሱ ሩታ ራሱን ለምን በቃ እንደማት ያላቅ እንዴ? ማንነትሽ ይበልጥብሻል ውዴ። ማንም ከዚህ በኋላ ሊያስገድድሽ አይገባም። በራስሽ መወሰን ትችያለሽ። እናት አባትሽ ቤት ነው ያለሽው። ቆፍጠን ያለ ውሳኔ ወስነሽ ከዚህ በኋላ በዚህ ዙሪያ ማንም ሰው ቤትም ሆነ ሕይወት ውስጥ እንዳይመጣ ማለት ትችያለሽ። በቃ ለምን እድል ትሰጫቸዋለሽ? አንቺ ላይ እንዲጫወቱ ማለት ነው። ስለዚህ እኔ አሁን ደግሞ አንድ ሌላ የምጠይቃችሁ ነገር አለ። ታረቂ ይቅር በይ። ይቅር ማቴዋ አንቺ ጠግበሽ ነው የምትሏት። አትሩታም ማለት ነው። ይህን እያየች እንዴት ነው ይቅርታ የምታረገው? እንዴት ነው ይቅርታ የምጠይቀው? እንዴ አብርሽ እኮ አሁን በዚህ ቪዲዮ ራሱ እኮ ማንነቱን ማሳየት ይችል ነበር ከሚቅለሰለስ ፕሮግራሙን እንትን ብሎ በቃ ቴንክ ዩ መልካም ጊዜ ብሎ እኮ መውጣት ይችል ነበር አይደል ቤተሰብ ይችል ነበር እኮ እሺ ታዲያ ምንድን ነው አሁን እንደዚህ ሆኖ እንዴ በጣም ወይ ወድራይ ስቋል የሀገሬ ሰው ለማንኛውም ቪዲዮ እንዳይረዝምባችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰቡን ስለተከታተላችሁ እንከልባ መሰግናለሁ መልካም ጊዜ ቻው ቻው